ዊሊያም ካሮል ስሚዝ ጁኒየር በዓለም ዘንድ ይበልጥ ዊል ስሚዝ በመባል የሚታወቀው በሴፕቴምበር 25 ቀን 1968 በፔንሴልቬኒያ ግዛት ውስጥ በምትገኘው ምዕራብ ፊላደልፊያ ተወለደ። ይህ የፊላደልፊያ ክፍል ታሪካዊና በህይወት የተሞላ ማህበረሰብ ነበር። የዊል እናት ካሮላይን ብራይት ኒ ዱድሊ ትባላለች። እሳቸው የፊላደልፊያ የትምህርት ቤት ቦርድ አስተዳዳሪ ሆነው ይሰሩ ነበር። ይህም በትምህርትና በልጆች አስተዳደግ ላይ ትልቅ ቦታ የሚሰጡ መሆናቸውን ያሳያል። አባቱ ደግሞ ዊሊያም ካሮል ስሚዝ ሲር ይባላሉ። እሳቸው የራሳቸው የሆነ የማቀዝቀዣ አገልግሎት ድርጅት ባለቤት ነበሩ። ይህም ቤተሰቡን በራሳቸው የንግድ ሥራ ለማስተዳደር ይተጉ እንደነበር ያመለክታል። ዊል ከሶስት እህትማማቾቹ ጋር ነው ያደገው። ታናሽ ወንድሙ ሃሪና፣ ሁለት ታናሽ እህቶቹ ፓሜላ እና ኤለን ይባላሉ። ዊል ያደገው በአንጻራዊነት መካከለኛ ገቢ ባለውና በአብዛኛው በጥቁር አሜሪካውያን በሚኖሩበት ማህበረሰብ ውስጥ ነበር። ቤተሰቡ ጠንክሮ የሚሰራ እና ልጆቹን በጥሩ ሁኔታ ለማሳደግ የሚጥር ነበር። የቤተሰቡ ኑሮ የተረጋጋ ነበር እና ወላጆቹ ለልጆቻቸው መልካም የወደፊት ህይወት ለመስጠት ቁርጠኛ ነበሩ። በልጅነት ዘመኑ ዊል ጎበዝ፣ ተግባቢና በጣም አስቂኝ ልጅ ነበር። ለሰዎች በቀላሉ የመግባባት ችሎታውና ቀልደኝነቱ ገና ከልጅነቱ ጀምሮ በዙሪያው ባሉ ሰዎች ዘንድ ተወዳጅ አድርጎታል። ዊል ለሰዎች በቀላሉ ፈገግ የሚያሰኝና የሚያዝናና በመሆኑ በልጅነት ዕድሜው ነበር ልዑል ፕሪንስ የሚል ቅጽል ስም ያገኘው። ይህም በኋላ የራፕ ሙዚቃ ስሙ ዘ ፍሬሽ ፕሪንስ እንዲሆን መሰረት ጥሏል። ምንም እንኳን የዊል ወላጆች ጥብቅ የሃይማኖት ሰዎች ባይሆኑም ለልጆቻቸው ጠንካራ ስነ ምግባርና እሴቶችን ለማስተማር ይተጉ ነበር። ዊል ራሱ ወላጆቹ ለህይወቱ ስኬት ትልቅ መሠረት እንደጣሉለት በተደጋጋሚ ተናግሯል። አባቱ ዊሊያም ሲር ጽናትን ኃላፊነትንና ጠንክሮ የመስራትን ዋጋ ያስተምሩት ነበር። ለምሳሌ አባቱ አንዴ የቤታቸውን ግድግዳ እንዲያፈርሱና እንደገና እንዲገነቡ ሲያዛቸው ዊልና ወንድሙ መጀመሪያ ላይ ፈጽሞ ሊያደርጉት እንደማይችሉ አስበው ነበር። ነገር ግን አባቱ አንድ ጊዜ በአንድ ጡብ ብቻ ማሰብ እንዳለባቸው በመንገር ትልቅ ስራዎችን በትናንሽ ደረጃዎች የመስራትን ኃላፊነት አስተምሯቸዋል። ይህ ትምህርት ዊል በሕይወቱ ውስጥ ለገጠሙት ማንኛውም ፈተናዎች ትልቅ መነሳሳት ሆኖለታል። እናቱ ካሮላይን ደግሞ በትምህርቱ ላይ እንዲያተኩር ብልህነቱን፣ እንዲጠቀምበትና ለጥናት ትልቅ ቦታ እንዲሰጥ ታበረታታው ነበር። የዊል ብልህነት በልጅነቱ እንደታየ ነበር። ሁልጊዜም ትምህርት ቤት ጥሩ ውጤት ነበረው። ዊል ያደገበት ምዕራብ ፊላደልፊያ ምንም እንኳን ከድህነትና ከወንጀል ጋር የተያያዙ ችግሮች የነበሩበት ቢሆንም የዊል ቤተሰብ ለልጆቹ የተረጋጋና አዎንታዊ አካባቢ ለመፍጠር ከፍተኛ ጥረት አድርጓል። ዊል ስሚዝ የሁለተኛ ደረጃ ትምህርቱን ፊላደልፊያ በሚገኘው ኦቨርብሩክ ሃይ ስኩል ተከታትሏል። በትምህርት ቤት እያለ በሁለቱም በትምህርትና በማህበራዊ ህይወቱ በጣም ጎበዝ ነበር። እሱ የተዋጣለት ተማሪ ነበር እና የማሳቅና የማዝናናት ችሎታው በጓደኞቹና በአስተማሪዎቹ ዘንድ ተወዳጅ አድርጎታል። ኤ ተማሪ ነበረ፣ ቢሆንም የከፍተኛ ውጤት ተማሪ ነበር። በታዳጊነት እድሜው ነበር ለሙዚቃው ያለው ፍላጎት መታየት የተጀመረው። ራፕ ሙዚቃን በከፍተኛ ሁኔታ ይወድ ነበር። በ16 ዓመቱ በ1984 ገደማ ከልጅነት ጓደኛውና ዲጄ ከሆነው ጄፍ ታውንስ ጋር በመሆን የራፕ ቡድን አቋቋመ። ጄፍ ዲጄ ጃዚ ጄፍ የሚለው ስም ሲሆን፣ ዊል ደግሞ ዘ ፍሬሽ ፕሪንስ የሚለው ስም ነበር። ይህ ቡድን በወቅቱ በራፕ ሙዚቃ ውስጥ ከነበሩት ጠበኛና ከባድ ግጥሞች በተለየ መልኩ ንጹህ አስቂኝና አዎንታዊ ግጥሞችን ያቀርብ ነበር። ይህ ልዩ አቀራረብ ከብዙ ታዳሚ በተለይም ከወጣቶችና ከቤተሰቦች ዘንድ ተወዳጅ እንዲሆኑ አድርጓቸዋል። ዘፈኖቻቸው በዕለት ተዕለት ሕይወት ውስጥ የሚፈጠሩ አስቂኝ ሁኔታዎችን ያንጸባርቁ ነበር። የዲጄ ጃዚ ጄፍ እና ዘፍሬሽ ፕሪንስ የመጀመሪያው ትልቅ ስኬት የመጣው በ1988 ወላጆች አያስተውሉም በተሰኘው ዘፈናቸው ነው። ይህ ዘፈን ትልቅ ዝናን ያተረፈላቸው ከመሆኑም በላይ ለመጀመሪያ ጊዜ የግራሚ ሽልማት ምርጥ የራፕ አፈጻጸም አግኝተዋል። ይህ ዘፈን የወላጆቹንና የልጆቹን የትውልድ ልዩነት በአስቂኝ ሁኔታ የሚገልጽ ሲሆን በመላው አሜሪካ ባሉ ቤተሰቦች ዘንድ ተወዳጅ እንዲሆን አድርጎታል። ይህ ከፍተኛ የሙዚቃ ስኬት በወጣቱ ዊል ህይወት ውስጥ ትልቅ ለውጥ አመጣ። ምንም እንኳን ወደ ኤምአይቲ ዩኒቨርሲቲ የቅድመ ምህንድስና ትምህርት ለመማር እድል ቢያገኝም፣ በወቅቱ በጣም ጎበዝ በመሆኑ የሙሉ ስኮላርሽፕ እድል ነበረው። በሙዚቃው ዓለም ባገኘው ስኬት ምክንያት የዩኒቨርሲቲ ትምህርቱን ላለመቀጠል ወሰነ። ይልቁንም ሙሉ ትኩረቱን በሙዚቃው ስራው ላይ አደረገ። ይህ ውሳኔ በወቅቱ ትልቅ መስሎ ቢታይም በኋላ ግን ለስኬቱ ትልቅ ሚና ተጫውቷል። ምክንያቱም የሙዚቃ ሕይወቱ ለትወና ስራው መግቢያ በር ሆኖ አገልግሏል። የዊል ስሚዝ የልጅነት ጊዜ በቤተሰብ ፍቅር፣ በአባቱ ትምህርቶች፣ በእናቱ ድጋፍና በራሱ ብልህነትና ተሰጦ የተሞላ ነበር። እነዚህ ሁሉ ገጽታዎች አሁን ያለው ዓለም አቀፍ ኮከብ እንዲሆን ትልቅ መሠረት ጥለዋል። ዊል ስሚዝ በ1980ዎቹ መጨረሻ ላይ በዲጄ ጃዚ ጄፍ እና ዘፍሬሽ ፕሪንስ ባገኘው የሙዚቃ ስኬት በዓለም ታዋቂ ቢሆንም በወቅቱ ያገኘውን ከፍተኛ ገቢ በአግባቡ ባለማስተዳደሩ ምክንያት ከፍተኛ የግብር ዕዳ ውስጥ ገብቶ ነበር። በዚህ አስቸጋሪ የገንዘብ ችግር ውስጥ እያለ ነበር ወደ ትወነው ዓለም ለመግባት ትልቅ እድል ያገኘው። ታዋቂው የቴሌቪዥን ፕሮዲውሰር ቤኒ ሜዲና የዊልን አስቂኝና ማራኪ ስብዕና እንዲሁም በቀላሉ ሰዎችን የመሳብ ችሎታውን አስተዋለ ሜዲና የራሱን የህይወት ታሪክ ወይንም ከድህነት ተነስቶ ወደ ሀብታም ቤተሰብ መግባቱን መሰረት ያደረገ የቴሌቪዥን ሲትኮም ለመፍጠር ሀሳብ አቀረበ። ይህም በ1990ዎቹ የተጀመረውና በአጭር ጊዜ ውስጥ ትልቅ ተወዳጅነትን ያተረፈው ዘፍሬሽ ፕሪንስ ኦፍ ቤል ኤር የተሰኘው ታዋቂ የቴሌቪዥን ተከታታይ ኮሜዲ ነበር። በዚህ ፕሮግራም ላይ ዊል የራሱን ስም በሚጠቀምበት ገጸ ባህሪ ተጫውቷል። ገጸ ባህሪው ከምዕራብ ፊላደልፊያ የመጣ ጎረምሳ ሲሆን ከችግርና ከጎዳና ሕይወት ለማምለጥ ሲል ወደ ካሊፎርኒያ ቤሌር ወደሚኖሩት እጅግ ሀብታም አጎቱና አክስቱ ቤት ይላካል። የዊል ስሚዝ ባህሪያዊ ቀልድ፣ ብልህነት እና የጎዳና ላይ ልምዶችን ከቤል አር የከፍተኛ ማህበረሰብ የአኗኗር ዘይቤ ጋር ሲጋጭ የሚያሳየው ትዕይንት ተመልካቾችን ሳበ። ዘፍሬሽ ፕሪንስ ኦፍ ቤሌር ዊልን በዓለም አቀፍ ደረጃ ታዋቂ አደረገው። ከስድስት ዓመታት በላይ ከ1990 እስከ 1996 በተላለፈበት ጊዜ ዊልን እንደ ጎበዝ ኮሜዲያን ተዋናይ አድርጎ አስተዋወቀው። የፕሮግራሙ ስኬት የዊልን የገንዘብ ችግር የፈታ ከመሆኑም በላይ በሆሊውድ ውስጥ ወደ ትላልቅ የፊልም ሥራዎች የሚወስድ ትልቅ በር ከፈተለት። ከፍሬሽ ፕሪንስ ጋር በትይዩ ዊል የፊልም ሥራዎችን መስራት ጀመረ። የመጀመሪያዎቹ ፊልሞቹ በቦክስ ኦፊስ ብዙም ባይሳኩም በ1993 በሲክስ ዲግሪስ ኦፍ ሴፓሬሽን በተባለው ድራማ ፊልም ላይ ባሳየው ትልቅ ትወና የፊልም ተቺዎችን ትኩረት አገኘ። በዚህ ፊልም ላይ የግብረ ሰዶማዊ አጭበርባሪነት ሚናን ተጫውቷል። የዊል ስሚዝ ወደ ሆሊውድ ኮከብነት የመሸጋገሩ ሂደት በ1990ዎቹ አጋማሽ ላይ በከፍተኛ ፍጥነት ተካሄደ። በሙዚቃ ስራው እንደነበረው ሁሉ በፊልም ሥራውን ቢሆን የተለያዩ ዘውጎችን በመሞከር ከፍተኛ ስኬት አግኝቷል። እሱ የቦክስ ኦፊስ ንጉስ በመሆን ዝናን አተረፈ። ከማርቲን ሎረንስ ጋር በመሆን የተጫወተበት ይህ የድርጊት ኮሜዲ ፊልም በ1995 የተሰራው ባድ ቦይስ ከማርቲን ሎረንስ ጋር በመሆን የተጫወተበት ይህ የድርጊት ኮሜዲ ፊልም ዊልን እንደ የድርጊት ፊልም ኮከብ አድርጎ አስተዋወቀው። የዊልና የማርቲን ኬሚስትሪ በፊልሙ ላይ ከፍተኛ ተመልካችን ስቧል። ፊልሙም በቦክስ ኦፊስ ትልቅ ስኬት አስመዝግቧል። በ1996 ደግሞ ኢንዲፔንደንስ ደይ፣ ይህ የሳይንስ ልብወለድ ፊልም ዊልን የዓለም አቀፍ ሱፐርስታር አደረገው። በዓለም ዙሪያ ከ800 ሚሊዮን ዶላር በላይ ገቢ ያስገኘ ሲሆን ዊልን በሆሊውድ ውስጥ ከሚፈለጉት እና ከፍተኛ ክፍያ ከሚከፈላቸው ተዋናዮች አንዱ አደረገው። ዊል የስሚዝን ባሕሪያዊ አስቂኝና ጀግና ባሕሪያት አጣምሮ የያዘውን አብራሪ ካፒተን ስቲቨን ሂላሪ ገጸ ባህሪ ተጫውቷል። ሜኒን ብላክ ከቶሚ ጆንሰን ጋር በመሆን የተጫወተበት ይህ የሳይንስ ልብወለድ ኮሜዲ ፊልም የዊልን ስኬት አጠናከረ። ፊልሙም እንደ ኢንዲፔንደንስ ዴይ በዓለም ዙሪያ ከፍተኛ ገቢ አስገኝቷል። ዊል ለዚህ ፊልም የማጀቢያ ሙዚቃ ሰርቷል። ይህም በሙዚቃ ገበታዎች ላይ ትልቅ ስኬት አስመዝግቧል። ኤነሚ ኦፍ ዘ ስቴት 1998፣ ላይ የተሰራው በዚህ የድርጊት ትሪለር ፊልም ላይ የህግ ባለሙያ የሆነውን ሮበርት ዲን ገጸ ባህሪ ተጫውቷል። ፊልሙ በፌዴራል ኤጀንሲዎች ስለሚደረግ ሚስጢራዊ ክትትል የሚያሳይ ሲሆን ዊል በዚህም ሚና የትወና ጥበቡን አሳይቷል። በ1999 ደግሞ ዋይልድ ዋይልድ ዌስት፣ ይህ የሳይንስ ልብ ወለድ ምዕራባዊ ፊልም በቦክስ ኦፊስ ብዙም ባይሳካም ዊል ለዚህ ፊልምም የማጀቢያ ሙዚቃ ሰርቷል። ዊል ስሚዝ በ1990ዎቹ ውስጥ ብዙ ፊልሞች በቦክስ ኦፊስ ከ100 ሚሊዮን ዶላር በላይ ገቢ በማስገኘታቸው ሚስተር ጁላይ የሚል ቅጽል ስም ተሰጥቶት ነበር። ምክንያቱም ብዙዎቹ ፊልሞቹ በሐምሌ ወር ተለቀው ከፍተኛ ስኬት ያስመዘገቡ ስለነበር ነው። የሁለት ሺዎቹ የዊል ስሚዝን የትወና ችሎታ በተለያዩ ዘውጎች ውስጥ የማሳየት ዕድል የሰጠው ዘመን ነበር። ከቀላል ኮሜዲ እና የድርጊት ፊልሞች ባሻገር ወደ ከባድና ጥልቅ ድራማዊ ሚናዎች በመግባት የፊልም ተቺዎችን ትኩረት ስቧል። በ2001 የተሰራው አሊ የተሰኘው ፊልም፣ በዚህ ባዮግራፊያዊ ፊልም ላይ ታዋቂውን ቦክሰኛ መሐመድ አሊን ተጫውቷል። ዊል ለዚህ ሚና ከፍተኛ የአካል ብቃት እንቅስቃሴ ወይንም፣ ለአንድ ዓመት ያህል ቦክስን አጥንቷል እና የቋንቋ ዝግጅት አድርጓል ትወናው በፊልም ተቼዎች ዘንድ ከፍተኛ አድናቆት ያተረፈለት ሲሆን ለመጀመሪያ ጊዜ ለምርጥ ተዋናይ የኦስካር እጩነት አግኝቷል። በ2003 የባድ ቦይስ ተከታይን ባድ ቦይስ ቱ ፊልምን ሰራ፣ እንደገናም ከፍተኛ የቦክስ ኦፊስ ስኬት አስመዝግቧል። አይሮቦት 2004 ዓ.ም ተመረተ ላይ በዚህ የሳይንስ ልቦለድ ፊልም ላይ ዊል በሮቦቶች ላይ እምነት የሌለው መርማሪ ሆኖ ተጫውቷል። ሂች 2005 በዚህ የፍቅር ኮሜዲ ፊልም ላይ የፍቅር አማካሪን ዴት ዶክተር ተጫውቷል። ይህም የኮሜዲ ብቃቱን በድጋሚ ያሳየበት ነበር። ዘ ፐርሱት ኦፍ ሃፒነስ ከልጁ ጄደን ስሚዝ ጋር በመሆን በተጫወተበት በዚህ አበረታች ድራማ ፊልም ላይ የክሪስ ጋርድነርን እውነተኛ ታሪክ ተጫውቷል። ክሪስ ጋርድነር ከቤት አልባነት ተነስቶ ስኬታማ ነጋዴ የነበረ ሰው ነው። ፊልሙ በብዙዎች ዘንድ ተወዳጅነትን ያተረፈለት ሲሆን ዊል ለሁለተኛ ጊዜ ለምርጥ ተዋናይ የኦስካር እጩነት አግኝቷል። 2007 ላይ አይ አም ሌጀንድ፣ በዚህ የሳይንስ ልብ ወለድ አስፈሪ ፊልም ላይ ዊል ብቻውን የሚጫወትበት ገጸ ባህሪ ዶክተር ሮበርት ኔቪል ከፍተኛ የአድናቂዎች አድናቆትን አስገኝቶለታል። ሃንኮክ፣ በ2008 ዓ.ም በዚህ ፊልም ላይ ዊል ሰዎችን የማያድንና ሕይወትን የተሰላቸ ልዕለ ሃያልን ተጫውቷል። ሜድ ኢን ብላክ ስሪ 2012 ዓ ም የታዋቂው ተከታታይ ፊልም የመጨረሻ ክፍል ሲሆን እንደገናም በቦክስ ኦፊስ ስኬት አስመዝግቧል። ሱሳይድ ስኳድ 2016 በዚህ የዲሲ ኮሚክስ ፊልም ላይ ዴሪሾት የተባለውን ተዋናይ ተጫውቷል። አላዲን 2019 ዓ ም በዲስኒ የቀጥታ ትርጉም ፊልም ላይ ጂኒ የተባለውን ገጸ ባሪ ተጫውቷል፣ ይህም አስገራሚ ስኬት አስመዝግቧል። ባድ ቦይስ ፎር ላይፍ 2020 የባድ ቦይስ ሦስተኛው ክፍል ሲሆን በዊል ስሚዝ የፊልም ሥራ ከሁለት ሺዎቹ ወዲህ ከፍተኛ ገቢ ያስገኘ ፊልም ሆኗል። ኪንግ ሪቻርድ 2021 በዚህ ባዮግራፊያዊ ፊልም ላይ የቴኒስ ኮከቦች የሆኑትን ሴሬና እና ቬኑስ ዊሊያምስን አባት ሪቻርድ ዊሊያምስን ተጫውቷል። ዊል ለዚህ ሚና ባሳየው አስደናቂ ትወና በመጨረሻም የመጀመሪያውን የኦስካር ሽልማት ምርጥ ተዋናይ አሸነፈ። ይህ ስኬት ለረዥም ጊዜ ሲሰራበት የነበረው ህልም ፍጻሜ ነበር። ይሁን እንጂ ሽልማቱም በተቀበለበት ምሽት በክሪስ ሮክ ላይ በጥፊ የመታበት ክስተት በዓለም አቀፍ ደረጃ ትልቅ ውዝግብ ፈጥሮ ነበር። ይህ ድርጊት ለአስር ዓመታት ከኦስካር ሽልማት ስነ ስርዓት ታግዶ እንዲቆይ አድርጎታል። ፕሮዲሰርነት እና ንግድ። ዊል ስሚዝ ተዋናይ ከመሆኑ ባሻገር ስኬታማ ፕሮዲሰርም ነው። ከባለቤቱ ጃዳ ፒንኬት ስሚዝ ጋር በመሆን ኦቨርብሩክ ኤንተርቴንመንት የተሰኘውን የፕሮዳክሽን ኩባንያ አቋቁሟል። በዚህ ኩባንያ አማካኝነት እንደ አይሮቦት፣ ዘ ፐርሱት ኦፍ ሃፒነስ እና ኪንግ ሪቻርድ የመሳሰሉ በርካታ ስኬታማ ፊልሞችን አዘጋጅቷል። ይህ የንግድ እንቅስቃሴ በሆሊውድ ውስጥ ያለውን ተጽዕኖ የበለጠ አጠናክሮለታል። ዊል ስሚዝ በተዋናይነት ዘመኑ ሁሉ በኃይለኛ ማራኪና በቀላሉ በሚግባባ የትወና ስታይሉ ይታወቃል። የኮሜዲ፣ የድርጊትና የድራማ ሚናዎችን በተሳካ ሁኔታ የመጫወት ችሎታው ልዩ አድርገዋል። ገጸ ባህሪያቱን ለየት ያለ ሕይወት የመስጠትና ከተመልካች ጋር በቀላሉ የመገናኘት ችሎታው ከፍተኛ ነው። የሱ ስኬት በሆሊውድ ውስጥ ለብዙ ጥቁር ተዋናዮች በሮችን ከፍቷል፣ እናም ለበርካታ ትውልዶች የመንገድ መሪ ሆኗል። ዊል ስሚዝ የሙዚቃ፣ የቴሌቪዥን እና የፊልም ዓለምን በአንድ ላይ በማጣመር ታሪክ የሰራ ብርቱ ሰው ነው። ዊል ስሚዝ የፍቅር ህይወቱን የጀመረው ገና በሙዚቃና በቴሌቪዥን ሥራው መጀመሪያ ላይ ነበር። ለመጀመሪያ ጊዜ ያገባው በ1992 ከቬሪ ዛምፒኖ ጋር ነበር። ቬሪም በተወሰነ ደረጃ በኪነ ጥበብ ዓለም ውስጥ የነበረች ሲሆን፣ ዊላርድ ካሮል ትሬይ እስሚስ ሳልሳዊ 1992 የተወለደው ትሬይ የዊል የመጀመሪያ ልጅ ነው። ዊል በትሬይ ህይወት ውስጥ ንቁ አባት ለመሆን ሁልጊዜም ጥረት ያደርግ ነበር። ይሁን እንጂ የዊልና የሼሪ ትዳር ዘላቂ አልነበረም። በግልጽ ባልተገለጹ ምክንያቶች ትዳራቸው በ1995 ተጠናቀቀ። ፍቺው ዊልን በጣም ከባድ ስሜታዊ ጉዳት እንደደረሰበት ገልጿል። ፍቺ በሕይወቴ ውስጥ የከፋ ውድቀት ነበር ሲል ተናግሯል። ምክንያቱም ቤተሰቡን አንድ ላይ ማቆየት ባለመቻሉ እንደተሸነፈ ተሰምቶት ነበር። ከፍቺ በኋላም ቢሆን ዊል ከሼሪ ጋር ለልጃቸው ትሬ ሲሉ ወዳጃዊ ግንኙነትን ጠብቀው ቆይተዋል። ሸሪ በተደጋጋሚ ዊልን እንደ ጥሩ አባት ትገልጸዋለች። ከጃዳ ፒንኬት ስሚዝ ጋር መገናኘትና ዊል ስሚዝ ከሸሪ ዛምፒኖ ከመፋታቱ በፊትም ቢሆን በ1990ዎቹ መጀመሪያ ላይ ዘፍሬሽ ፕሪንስ ኦፍ ቤሌር ለተሰኘው ትርኢት በተደረገው ኦዲሽን ላይ ከጃካ ፒንኬት ጋር ተዋወቀ። ጃዳ ለካርልተን ባንክስ የሴት ጓደኛ ሚና ኦዲሽን ብታደርግም ሚናውን አላገኘችም ነበር። ይሁን እንጂ ዊልና ጃዳ በዚያን ጊዜ ጓደኛሞች ሆኑ። የፍቅር ግንኙነታቸው የጀመረው ዊል ከቬሪ ከተፋታ በኋላ ነበር። ጓደኝነታቸው ቀስ በቀስ ወደ ጥልቅ የፍቅር ግንኙነት አደገ። ዊል ስሚዝ እና ጃዳ ፒንኬት በታህሳስ 31 ቀን 1997 በትዳር ተሳሰሩ። ይህ ትዳር በሆሊውድ ውስጥ ከሚገኙት ታዋቂና ብዙ ትኩረት ከሚሰጣቸው ግንኙነቶች አንዱ ሆኗል። ጃዳም ራሷ ስኬታማ ተዋናይ ነች። ዊልና ጃዳ ትዳራቸው ከተጀመረ በኋላ በፍጥነት ቤተሰብ መስርተዋል፣ ሁለት ልጆች አፍርተዋል። ጄደን ስሚዝ በሐምሌ 8 ቀን 1998 ተወለደ። እሱም እንደ አባቱ ተዋናይና ሙዚቃኛ ነው። ዘ ፐርሲት ኦፍ ሃፒነስ፣ ዘ ካራቴ ኪድ እና አፍተር ኤርስ በመሳሰሉ ፊልሞች ላይ ተጫውቷል። ዊሎው ስሚዝ በጥቅምት 31 ቀን 2000 ተወለደች። እሷም ተዋናይትና ሙዚቀኛ ነች። አይ አም ሌጀንድ በተሰኘው ፊልም ከአባቷ ጋር ተጫውታለች። በሙዚቃው ዓለምም በዊፕ ማይሄር እና ሌሎች ስራዎቿ ትታወቃለች። ዊልስሚዝ ሁለቱንም ልጆቹ ከጃዳ ጋር እንዲሁም የመጀመሪያ ልጁን ትሬን ጨምሮ በሙሉ ፍቅርና ቁርጠኝነት ያሳድግ ነበር። የዊልስሚዝ የቤተሰብ አባቶች ከሆኑት አንዱ ተደርጎ ይወሰዳል። ለልጆቹ ትምህርት ስሜታዊ እድገትና የሙያ ህልማቸውን እንዲከታተሉ ሙሉ ድጋፍ ይሰጣል። ቤተሰባቸው በሆሊውድ ውስጥ ከሚገኙት በጣም ታዋቂና በቅርበት የተሳሰሩ ቤተሰቦች አንዱ ነበር። ዊል የቤተሰብን ግላዊነት በጥብቅ ለመጠበቅ ቢሞክርም የልጆቹ በሙያው ዓለም መሳተፍ ለህዝብ ትኩረት እንዲሰጡ አድርጓቸዋል። ዊልና የጃዳ ትዳር ለዓመታት ብዙ ውጣ ውረዶችን አይቷል። ሁለቱም ስለትዳራቸው ከወትሮው ውጪ ግልጽ የሆኑ ውይይቶችን አድርገዋል። ይህም ክፍት ትዳር የሚል ትርጓሜ እስከ መሰጠት ደርሷል። እንደ ሬፓን አቆጣጠር በ2020 ጃዳ ፒንኬት ስሚዝ በራሷ የፌስቡክ ትዕይንት ቀይ ጠረጴዛ ንግግሮች ላይ ከዘፋኙ ኦገስት አልሲና ጋር ስለነበራት ግንኙነት በይፋ ተናግራለች። ይህንን ግንኙነት ኢንታንግልመንት በማለት ገልጸዋለች። ይህም በወቅቱ ከዊል ስሚዝ ጋር ተለያይተው በነበሩበት ጊዜ እንደተፈጠረ አስረድታለች። ዊልም በነበሩበት ጊዜ እንደተፈጠረ ዊልም በዚህ ትዕይንት ላይ ተገኝቶ ስለ ትዳራቸው ውስብስብነትና ስለ መለያየታቸው ተናግሯል። ይህ ክስተት በመገናኛ ብዙሃን ከፍተኛ ሽፋን ያገኘ ሲሆን ስለ ትዳራቸው ሁኔታ ብዙ ጥያቄዎችን አስነስቷል። እንደ አውሮፓን አቆጣጠር በ2022 የኦስካር ሽልማት ስነ ስርዓት ላይ ዊል ስሚዝ ኮሜዲያን ክሪስ ሮክ ስለ ጃዳ የጸጉር መርገፍ ሁኔታ በቀለደበት ወቅት በመድረክ ላይ ወጥቶ በጥፊ መትቶታል። ዊል ይህን ያደረገው የባለቤቱን ስሜት ለመከላከል እንደሆነ ገልጿል። ይህ ክስተት በዓለም አቀፍ ደረጃ ትልቅ ውዝግብና ክርክር ፈጥሮ ነበር። ምንም እንኳን ዊል ለድርጊቱ ይቅርታ ቢጠይቅም ለአስር ዓመታት ከኦስካር ሽልማት ስነ ሥርዓት ታግዶ እንዲቆይ ተደርጓል። እንደ አውሮፓውያን አቆጣጠር በ2023 ጃዳ ፒንኬት ስሚዝ በታተመው የመጽሐፏ ዋርዜ ውስጥ ከዊል ስሚዝ ጋር ከ2016 ጀምሮ ተለያይተው እንደሚኖሩና በይፋ ባይፋቱም በትዳር ውስጥ ያለ ግንኙነት እንደሌላቸው ገልጻለች። ይህ መገለጥ ብዙዎችን አስገርሟል። ምክንያቱም ሁለቱም እስከዚያ ጊዜ ድረስ እንደ ባልና ሚስት በመድረኮች ላይ ይታዩ ስለነበር። ጃዳና ዊል ከ2016 ጀምሮ በየራሳቸው መንገድ ላይ እንደነበሩና በመካከላቸው የፍቅር ግንኙነት እንደሌለ በግልጽ አስረድተዋል። ይሁን እንጂ አሁንም እንደ ቤተሰብና እንደ ጥሩ ጓደኛሞች እርስ በእርስ እንደሚደጋገፉ ገልጸዋል። የዊል ስሚዝ የቤተሰብ እሴቶች፣ ምንም እንኳን የትዳር ሕይወቱ ውስብስብና ለሕዝብ ውይይት የተጋለጠ ቢሆንም ዊል ስሚዝ ሁልጊዜም ቢሆን ለቤተሰቡና ለልጆቹ ከፍተኛ ፍቅርና ቁርጠኝነት አለው። ልጆቹ የራሳቸውን የሙያ ጎዳና እንዲመርጡና ራሳቸውን እንዲገልጹ ሙሉ ድጋፍ ይሰጣል። ዊል ከልጆቹ ጋር ያለው ግንኙነት እጅግ ጠንካራ ነው። የቤተሰብን አንድነትና ደስታ የመጠበቅ አስፈላጊነትን በተደጋጋሚ ይናገራል። የፍቅርና የትዳር ሕይወቱ ብዙ ውጣ ውረዶችን ቢያይም ዊል ለቤተሰቡ ያለውን ፍቅርና ታማኝነት ለማሳየት ይተጋል።